ያዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ፣ እስካሁን ከጎኔ ለቆማቸው ሁሉ ከፍ ያለ ምስጋናን እያቀረብኩ፣ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እንደሚታወቀው ከዚህ በፊት መርማሪ ፖሊስ የምርመራውን ሂደት ማጠናቀቁን ገልጾ አስራ አምስት ቀን የክስ መመስረቻ ጊዜ ተሰጥቶታል። ለአቃቤ ከአስራ አምስቱ ሰባቱን ነው ፍርድ ቤት የፈቀደው ለምን እንደሆነ ባይገባንም ቶታሊ አስራ አምስት ቀን ነው። መረጃ ከተሰባሰበ በኋላ ፍርድ ቤት ፈቅዶ ክስ የሚመሰረተው በአስራ አምስቱ ቀን ውስጥ ግን ክስ መመስረት ካልቻለ አካልን ነፃ ማውጣት በሚል አካሄድ ቤተሰቦቹ አመልክተው ይሄ ሰው ሰብአዊ መብቱ ይጠበቅ ያለአንዳች ማስረጃ ታስሮብናል ብለው ማስለቀቅ ይችላሉ። እንግዲህ አቃቤ ሕጉ የመጀመሪያውን ሰባት ቀን አልተጠቀመበትም። ከሰባቱ ቀን በኋላ በድጋሚ ስምንት የቀረውን ጠይቋል። ይህም እንዳይፈቀድ የተጠርጣሪው ጠበቃ መከላከል አድርጓል። እንዲያውም ሊያስለቅቅ ጥረት አድርጎ ነበር፣ ነገር ግን አልሆነም። ደን ስምንቱ ቀን ከተፈቀደ በኋላ እንግዲህ አቃቤ ጉን ማውራት ችለናል። አቃቤ ጉን ስናወራው በእኔ በኩል ጨርሻለሁ፣ የራሴን ኮመንት ሰጥቻለሁኝ። ነገር ግን ኃላፊዋ ስለሌለች፣ ኃላፊዋ መታ መፈረም ይጠበቅባታል፣ እንደገና በጋራ መወያየት አለብን የሚል ምላሽ ነው የሰጠን። ኃላፊዋ እንግዲህ በየጊዜው የለችም ነው የሚባለው። የት እንደሄደች ሁሉ ጠይቀ ነው ለስብሰባ ሄዳለች፣ የሚቀጥለው ሳምንት ሰኞ ትገባለች ብዬ አስባለሁ ነው ያለን። እንግዲህ ተመልክቱ፣ ስምንተኛው ቀን ቅዳሜ ላይ ነው የሚውለው። ቅዳሜ እነሱም በከፊል ነው የሚሰሩት፣ ምናልባት መዝገብ ቤት አካባቢ ነው ሊኖሩ የሚችሉት። ስለዚህ ቺን ቅዳሜ ቀን ጃምፕ ማድረግ ነው ታስቦ የነበረውና ቅዳሜ ያለ አስራ አምስተኛ ቀን ነው ወይም ግማሽ የተፈቀደ፣ ሁለተኛ ላይ የተፈቀደለት ስምንተኛ ቀን ከቅዳሜ በኋላ እንግዲህ። እስከ ቅዳሜ ካልተመሰረተ ሰውየው የግድ ይህኛውን አካልን ነጻ ማውጣት የሚለውን ተጠቅሞ ማውጣት አለበት። ሶ ቅዳሜ ያለፈ እሁድ፣ ሰኞ፣ ሰኞ በቀጥታ ኮንታክት ማድረግ ተችሏል። ኃላፊዋ ገብታለች። ገና መግባቴ ነው ነው ያለችው። ገና መግባቴ ነው የግድ ቁጭ ብዬ የአንዳንዱን ዲቴይል ማየት ይጠበቅብኛል፣ ከዛ ውጭ አልፈርምም። ስለዚህ ሀሙስ ቀኑ ብላ አለች። ተመልከቱ፣ ኦሬዲ ቀኑ አልፏል። ቀኑም አልፎ እንኳን ወይ ሪዛልቱን አላሳወቁም። ሰኞ ለነሱ ማመልከቻ የሚያስገቡበትን የእሱን አፈታት የሚያመቻቹበትን ቀን ኤክስትራ እየፈቀዱላቸው ነው። ሰኞ ይህ አልሆነም። እንግዲህ ሰኞ አስገብተው ማክሰኞ ፕሮሰሱ አልቆ ማክሰኞ አመሻሽ ላይ እስከ አስር ሰዓት አካባቢ እዚያው አካባቢ ነው ፋሚሊም የነበረው። አስር ሰዓት በኋላ ማምሻ ላይ ለቀውታል። እስቲል ወላጅ የተቀጠረው ለመቼ ነው? ለሐሙስ ነው የቀጠሩን። ሐሙስ ሲሄድ እንግዲህ የተፈረመበት ተጠርጣሪ በሌለበት በወጣበት ሁኔታ ምን ብለው ሊሰጡ ነው ማለት ነው? የሚያስከስሰው እንትን ስላላገኘንበት ብለው ፈርመው ሊሰጡን ነው ማለት ነው። በዚህ ሂደት ውስጥ ግን አካልን ነፃ ማውጣት የሚለውን ተጠቅመው ሰውየው እንዲወጣ ነፃ እንዲሆን አድርገውታል። እንግዲህ ምን አይነት የስነ ልቦና ጫውታ በወላጅ ላይ እንደሚጫወቱ ተመልከቱ። ገዳይ ነው ተብሎ ተጠርጥሮ የታሰረ ሰው ወጥቷል። ከወጣ በኋላ ነው ውሳኔ ለወላጅ የሚሰጠው ማለት ነው። እንዲህ አይነት የሕግ አሰራር ውስጥ ነው ያለ ነው። ለማንኛውም ሕግ ባይፈርድ፣ ሁሉን በእውነት የሚያውቅ እግዚአብሔር እሱ ይፈርዳል። ከእሱን ጠብቅ።